አልሲሲ እና ጠቅላይ ሚኒስትር ሙስጦፋ ማደቡሉ የግብጽ መሪዎችን ከኢትዮጵያ ጋር በተያያዘ የሚያደርጉት ንግግር ምን ያመለክታል? በኢትዮጵያና በግብጽ በግብፅ መካከል ላለፉት አስራ አምስት ዓመታትም የውዝግብ ምክንያት ሆኖ የቆየውም ታላቁ የኢትዮጵያ ሕዳሴ ግድብ ግንባታን ከተጠናቀቀ በኋላ ግብፅ በከፍተኛ ባለስልጣናቷ አማካኝነት በኢትዮጵያ ላይ የምታቀርበውን ክስን አጠናክራ ቀጥላለች። ኢትዮጵያ ግብፅና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ ጀምረዋል። በተለይ ከአባይ ወንዝ የሚመነጨውን አብዛኛው ውሃንም የምትጠቀመውና ወንዙንም የህልውና የመሰረት ነው የምትለው ግብፅም ግድብ የውሃ ድርሻዬን ይቀንሷል በማለትም ስትከራከር ቆይታለች። በኢትዮጵያ በኩልም ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራትን የሚያደርሰውን ውሃ የተመጣጠመ የሚያደርገዋልም ስትልም ተከራክራለች። ግብፅ ግድቡን ኢትዮጵያ የውሃ ፍሰትን እንድትቆጣጠረውም በማድረግም የበላይነትን ይሰጣታል በሚል ስጋትን ከግንባታውም ወቅት አንስቶ አስገዳጅን ህጋዊ ስምምነትን እንዲፈራረም ስትጥርም የቆየች ቢሆንም በኢትዮጵያ በኩልም ግን ተቀባይነት ሳያገኝ መቅረቱ ይታወቃል። ረቃ ምረቃ ከሳምንታት በኋላም በሱዳን የደረሰውም የጎርፍ መጥለቅለቅን ግብጽ እያሰማች ያለው ተቃውሞ አዲስ በር የከፈተላት ሲሆንም ለተከሰተውም ጎርፍና ለደረሰውም ጉዳትም ግዙፍ የኢትዮጵያ ግድብ ተጠያቂም አድርጋለች። በኢትዮጵያ በኩልም ግን ይህንን ተቀባይነት አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖርም በሱዳንም ሆነ በግብጽም ሊደርስ ይችል የነበረውንም ከባድ ጉዳትን አስቀርቷል በማለትም የቀረበውን ክስም አጣጥለዋለች ኢትዮጵያ አሁንም በድርድር ለመቀጠልና ሁሉ ቢሆኑንም ከሚጠቅም ስምምነት ላይም ለመድረስም ፍላጎት እንዳላትም እየገለጽህ ቢሆንም ከግብጽ በኩልም ግን እየተሰማ ያለው ምላሽም ወደ ፍጥጫ ያዘነበለ ይመስላል። ኢትዮጵያ በአባይ ወንዝ ላይ ግንባታ ታላቁ የሕዳሴ ግድብን ካስመረቀች በኋላም የግብጽ ፕሬዚዳንትን ጨምሮ የሀገሪቱ ዲፕሎማሲያዊና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ነው። ግብጽ እጇን አጣጥፋ አትመለከትም። ከቀናት በፊትም የግብጽ ፕሬዚዳንት አብዱልፈታህ አል ሲሲም ካይሮ ውስጥም በተካሄዱ ስምንተኛው የውሃ ሳምንት ስብሰባ ላይም ባስተላለፉ መልእክት ሀገራቸውን ብሔራዊ ጥቅሟንም እና የውሃ ደህንነቷን ለማስጠበቅም አስፈላጊ የሆኑ ሁሉንም እርምጃ ዎችን ተወልዳለችም ብለዋል። ይህም የፕሬዝዳንቱ ንግግርም የአፍሪካ ህብረትን የተባበሩት መንግስታትና የሁለቱ ሀገር ወዳጅነት የሆነችው አሜሪካ ከሚያራምዱ አቋም አንጻር ለንግግር የሚኖረውም እድልን የሚያደናቀፍም ሊሆን ይችላል። ፕሬዚዳንቱ ኢትዮጵያ በግዛቷ ውስጥ ግንባታ ስራ ላይ የሚውላችውን ግድብ አስተዳደርን በተመለከተ ግብጽስ ደስተኛ ለመሆኗን ጠቅሰውም ይህንን ኃላፊነት የጎደለው ያሉትም ሁኔታን አገራቸውን እጇን አጣጥፋ አትመለከትም ብለዋል። ይህንንም ተከትሎ የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የፕሬዝዳንቱ ንግግርን ግብጽ የአባይ ወንዝም በበላይነትን ለመቆጣጠር ያላትን ፍላጎት መግለጫ መሆኑንም በመጥቀስ እንዲህ ያለውም ንግግርም ኢትዮጵያ በአባይ ወንዝ የመጠቀም መብቷንም አሳልፋ እንድትሰጥም የሚያደርጋትን እንዳልሆነ በመግለጽም ተቃውሞውንም ገልጸዋል። ከዚህም ፕሬዚዳንት ንግግርም ቀደም ብሎም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅትም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የታላቁ ሕዳሴ ግድብን ጉዳይን አንስቶ ሀገራቸው ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት ስም እንደምትወስድም ገልጸውም ነበር። የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብን በመገንባትም በሚሊዮኖች የሚቆጠሩ የግብፅና የሱዳን ህዝቦችን ህይወትና አደጋ ላይ ትጥላለች በማለት ከመክሰሳቸውም በተጨማሪ ኢትዮጵያ የተናጠል እርምጃ በመውሰድን በቀጠናውም አደጋ ደቅናለችም ብለዋል። ይህንንም ክስም ተከትሎም በተባበሩ መንግስታትን ኢትዮጵያ ምክትል ቋሚ ተወካይም የሆኑትን አምባሳደር ዮሴፍ ካሳይ በሰጡት ምላሽም ግብጽም ስለ ታላቁ ህዳሴ ግድብም ያደረገችው ንግግር መሰረተ አልባና አሳሳሽ ነው በማለትም ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት ማሌ በሚልም የተፋሰሱን ሀገራትን አገልግላለችም ብለዋል። አህጉራዊና አለም አቀፋዊ ተቋማትን እንዲሁም ሀገራት ኢትዮጵያና ግብፅን ይህ በህዳሴ ግድብ ላይም ዙሪያ ንግግር በማድረግም ከስምምነት እንዲደርሱ እየተጠየቁ ባለበት በአሁኑ ጊዜ በግብጽ በኩልም ግን ሌሎችም አማራጮችን ለመፈለግ አዝማሚያ እንዳለም የሚያመለክቱ ንግግሮችም እየተሰጠ ነው። ግብጽ በአባይ ወንዝ ላይ አትደራደርም። ፕሬዚዳንት አልሲሲ የሀገራቸውን በአባይ ውሃ ላይም ያላትን ጥቅምንም ለማስከበር ማንኛውን እርምጃ እንደሚወስዱ በተናገሩበት መድረክ ላይም የግብጽ ጠቅላይ ሚኒስትር ሙስጠፋ ማደቡሉ የግብፅ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግበዋል። ፕሬዚዳንት አልሲሲ በመክፈቻቸውም ላይም ንግግራቸውን ባደረጉት ስምንተኛው የውሃ ሳምንት ጉባኤ ማብቂያ ላይም ንግግር ያደረጉትም ጠቅላይ ሚኒስትር ከኢትዮጵያ ጋር የማያስማማቸው ታሪካዊና ህጋዊ መብትም አንስተዋል። የግብፅ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም ያሉትን ጠቅላይ ሚኒስትሩ ግብጽ በአባይ ወንዝ ላይም ያላትን ታሪካዊና ህጋዊ መብትን ለድርድር ታቀርባለች ብሎ ማሰብ ሰብ ተላቅ ጀት ነው በማለትም ለግብፅም የህልውና ጉዳይ በሆነውም በአባይ ውሃ ላይም ድርድርም እንደማይኖር ተናግረዋል። ይህም ግብፅ ከአባይ ወንዝ ላይ የምታገኘውን የውሃ መጠን እንዳይነካባት የምትጠቅሰውም ታሪካዊና ህጋዊ ድርሻ ሌሎችም ሀገራትን ያገለለና ኢትዮጵያን ጨምሮ በቀሪዎቹም የናይል ተፋሰስ ሀገራትን ተቀባይነት የሌለው የቅኝ ግዛትን ስምምነት ነው። ይህም በአውሮፓውያን በ1959 በቀኝ ገዥዋ ብሪታንያ የተፈረመውና የአብዛኛው የውሃን ድርሻ ለግብፅ የሚሰጠው የቀኝ ግዛት ስምምነትን አብዛኛውን የተፋሰሱ ውሃን ለግብጽ የሚሰጥ ነው። ስምምነቱ ለ85 በመቶ በላይ ውሃን ለወንዙ የምታመነጨውን ኢትዮጵያን ያላካተተ ሲሆንም ግብጽ 55.5 ቢሊዮን ኪዩቢክ ውሃም እንዲሁም ሱዳን 18.5 ቢሊዮን ኪዩቢክ ውሃ እንዲያገኙም የሚፈቅድ ነው። በየአመቱም በናይል ወንዝ ላይ ከሚፈጸመውም 84 ቢሊዮን ኪዩቢክ ውሃም 12 በመቶ በትነት የሚያልቅ ሲሆንም፣ አብዛኛውም ቅሪ ውሃ ለግብጽን በመስጠትም በወቅቱም ግብጽን ትገዛ የነበረችውን ብሪታንያን ለዘጥ ምርቶም እንድትጠቀምበትም የሚያመቻች ነው። ኢትዮጵያ ይህንን የቀኝ ግዛትን ዘመንን ስምምነትን እሷን ያገለለ ከመሆኑ በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለውም በመግለጽም በተፋሰሱ ሀገራት መካከል ድርድርም ተደርጎ አዲሱ ሁሉንም የሚያስማማ ስምምነት ላይም እንዲደርስም ስትጠይቅ ቆይታለች። ኢትዮጵያ የህዳሴን ግድብን ግንባታ ከጀመረችበት በኋላ በሀገሪቱ በአፍሪካ ህብረትም በአሜሪካና በዓለም ባንክ አማካኝነትም በተደጋጋሚ እየተቋረጠ ድርድር ሲካሄድም ቆይቷል። ነገር ግን ግብጽ ያቀረበችውን አስገዳጅና ህጋዊ ስምምነትን እንዲፈርም መጠየቋን ተቀባይነት ባለማግኘቱ ድርድሮችን ውጤቱን አላስገኝም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረው በኋላም ድርድር እንዲካሄድም የተለያዩ ወገኖችን እየወተወቱ ባለበት ጊዜም ኢትዮጵያ ዝግጅቷንም ብትገልጽም የግብጽን ፕሬዝዳንትን ጨምሮ የአገሪቱ ከፍተኛ ባለስልጣናትን የሚያደርጉትን ንግግር ግን ለድርድር በር የሚከፍት አይደለም። ፕሬዝዳንቱ የግብጽን ጥቅምን ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይም ድርድር የሚታሰብ እንዳልሆነ በአንድ ሳምንት ውስጥም በተከታታይ ማሳወቃቸውን በሕዳሴ ግድብ ግንባታ ወቅትም የነበረውን ውጥረትን አሁንም ተጠናክሮ እንደሚቀጥልም የሚያመለክት ነው። ባለፉት ሳምንታትን የግብፅ ከፍተኛ ባለስልጣ ሥልጣናትን የሚያደርጓቸው ንግግሮችን እየተከታተለች ምላሽ የሰጠችው ያላቸው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷንም በመጥቀስም ተቃውሞንም አሰምታለች። የኢትዮጵያ ውሃና ኢነርጂ ሚኒስቴርም እንዳለው ግብጽ ከአባይ ወንዝና ከታላቁ ሕዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች በማለትም ገልጸውታል። አበቃን። ቸር ያሰማን።